አሰላሙ አለይኩም ወረሕመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን። ዛሬ እንግዲህ እንደምታዩት ይህን የመሰለ ፒዛ በምጣድ ሰርቼ የማሳያችሁ ይሆናል ማለት ነው። ትናንት በሰራሁት ሙዘሬላ ነው የምሰራው፣ ያው በምጣድ ነው። አንዳንድ ኮሜንት እያየሁ ነበር፣ በኦቭን ካልሆነ እንዴት ይበስላል ምናምን እያላችሁ ነበር። እና እንዴት አድርጌ እንግዲህ በኢትዮጵያ ኩሽና የመዳን ቤት የለም ብያቸዋለሁ እዚህ ጋ እና እንዴት አድርጌ እንደምሰራ ቀላል እንደሆነ የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር ሞቅ ያለ ወተት አዘጋጃለሁ። መጀመሪያ ለብ ቢል በጣም አሪፍ ነው፣ ፒዛውን በጣም አሪፍ ያደርገዋል። ካላገኛችሁ ደግሞ ፓውደሩን መጠቀም ትችላላችሁ። ከዛ ሁለት ማንኪያ የዳቦ እርሾ ጨምርበታለሁ። ካሜራ ማለት ነው እኔ ለአንድ ኪሎ ነው ሁለት ማንኪያ የተጠቀምኩት። እናንተ ኪሎ ከአንድ ኪሎ በታች የምትሰሩ ከሆነ ዝቅ እያደረጋችሁ መጠኑን ማድረግ አለባችሁ ማለት ነው። ሌላው ሁለት ማንኪያ ስኳር ጨምሬበታለሁኝ። ከዛ እንደዚህ አዋህደዋለሁኝ በደንብ። ካሜራው እና ስኳሩን ከወተቱ ጋር ሲቀላቀል በጣም አሪፍ ነው። ከደን አድርጋችሁ ትንሽን ማስቀመጥ ትችላላችሁ። ያው ጊዜዬ ስለሌለኝ ዝም ብዬ አዋህጄ ነው ዱቄቱን የምጨምረው። እንደዛም ብታደርጉት ምንም ለውጥ የለውም። ከዛ እዚ ጋር ካቀላቀላችሁ በኋላ ዘይት ትጨምሩበታላችሁ። ትንሽዬ ዘይት ነው የተጠቀምኩት ሩብ የእንትኑን ማለት ነው፣ የቡሽዋን ትንሽዬ ነው ያደረግኩት። እናንተ የፈለጋችሁትን መጠን ማስገባት ትችላላችሁ። ዘይቱን አለማድረግም ትችላላችሁ። ሌላው ነገር ደግሞ ጨው ግማሽ ማንኪያ አድርጊያለሁ። ጨውን ደግሞ ስታስገቡ ካሜራው ጋር መጀመሪያ ባታስገቡ ጥሩ ነው። ዱቄቱ ጋር መጨረሻ ላይ ብታደርጉት በጣም አሪፍ ነው። ከዛ በኋላ ሁሉንም ካዋሃድኩ በኋላ በጣም አሸዋለሁኝ በደንብ እንዲነፋላችሁ። በጣም ብታሹት በጣም አሪፍ ነው። እንደዚህ ልልት እስከሚል ድረስ። ከዛ ከድናችሁ ታስቀምጥታላችሁ። እዚህ ጋር ደግሞ እንቁላል ነው የጣድኩት። ከፒዛው ከላይ የማደርገው ነው። ከዛ ኩሽናውን እሰራለሁኝ፣ ሳልሳውን ለመስራት ማለት ነው። ሽንኩርት ከተፌ እሱን አቁላላለሁኝ ብስል እስከሚል ድረስ። ከዛም ዘይቴን ጨምርበታለሁኝ። አሁንም ጥብስ አደርገዋለሁኝ። በኋላ ጣዕም ያመጣል፣ ከፒዛው ላይ ስታደርጉት፣ ሳልሳውን ማለት ነው። በጣም ነው የሚጣፍጠው ስለዚህ ጥብስ ብታደርጉት በዘይቱ መጀመሪያ በደረቁም በጣም አሪፍ ይሆንላቸዋል። እዚህ ጋር ነጭ ሽንኩርት ይጨምርበታለሁኝ። አሁንም ነጭ ሽንኩርቱን እጠብሰዋለሁኝ በዘይቱ። ከዛ እዚህ ጋር ደግሞ ያው ብዙ አይነት ቅመም እንደዚህ የፈጨሁት አለኝ የውጭ ቅመሞችን የውጭ ምግብ መስራት ስትፈልጉ እንደዚህ ቅመሙ ኢትዮጵያ ውስጥ ሞልቷል። ሁሉም አለ። ግን ከምን ከምን እንደምታደርጉ ያንን አዘጋጅታችሁ ትፈጭታላችሁ። እንደዚያ አድርጌ አዘጋጅቼ ነበር። እሱን ትንሽ ጨመርኩበት። ከዛ ይሄ ኦሪጋኖ ነው፣ ሳውዲ የሚባለው እኛ ጋር ጦስኝ ነው። ጦስኝም ለፒዛ በጣም አሪፍ ነው። አሪፍ ጣዕም ይሰጠዋል። እሱን ጨምሬ አለሁኝ። አሁንም ጥብስ አድርጌ አማስለዋለሁኝ በደንብ ከዛ ትንሽዬ ግማሽ ማንኪያ የምትሆን በርበሬ ጨምራለሁኝ። እሱም ጣሙን ጥሩ ያደርገዋል። በርበሬው ሳታበዙ ትንሽ ብትጨምሩበት በጣም አሪፍ ነው። ሳልሳ ካላችሁም ብትጨምሩ ጥሩ ነው፣ ግን እኔ ሳልሳ አልገዛሁኝም። ቲማቲሙን ነው የተፈጨውን ቲማቲም፣ እሱንም በመፈቅፈቂያው ከዚህ በፊት አምጡ ጥሩ ነው ብዬ ነግሪያችሁ ነበር። በዛ ፈቅፍቄው ነው እንጂ መፍጫ የለኝም፣ መብራቴ የለም ብያቸዋለሁኝ። እና እንደዚያ የፈጨውትን ቲማቲም ጨምራለሁ፣ አማስለዋለሁኝ፣ እከድነዋለሁኝ። እስከሚበስል ድረስ መጠጥ አድርጎ ወፈር እስከሚል ድረስ በራሱ ያማሰልኩ እንዲበስል ተዋለሁ። እዚ ጋ ሊጡን አዘጋጃለሁኝ፣ በትሪ እንደዚህ አድርጌ ያውኔ። መጀመሪያ እንደነገርኳችሁ ለቤተሰቦቼ እንደዚህ በትልቁ አንድ ሰራለሁ። ከዛ ደግሞ ለእኔ እነሱ ሙዘሬላውን ያልኳችሁን ስለማይፈልጉ ለብቻ ነው ሁለት የሰራሁት ማለት ነው። እዚህ ጋር እነሱም የሚፈልጉት ሊጡ ወፈር ብሎ ፒዛው ማለት ነው። በአታክልት ብቻ ያለውን የተገኘውን ቤት ያፈራውን አታክልት ጨምራችሁ ያንን ነው የሚፈልጉት እና ደግሞ ሶሱ የምሰራው ይሄ ሳልሳው በጣም አሪፍ ነው። ይመቻቸዋል፣ ብዙ ጊዜ ይሰራለሁኝ። እና ሮመዳንም ባይሆን የሚገርማችሁ ነገር ፒዛ እኔም ስለምወድ ቤተሰቦችም ለምደውት በጣም ይወዱታል እና ለእነሱም ሰራለሁኝ። እና እንደዚህ ነው የሚወዱት። መጀመሪያ እነሱን አሰራር አስቀድም ያለሁኝ ምጣዱ ላይም ጠፍጥፋችሁ እዛው ላይ እንት ማድረግ ትችላላችሁ። በሹካይ እንደዚህ ማድረገው ከውስጥ ምጣድ ላይ ስታደርጉት፣ እሳቱ ወደ ላይ እንፋሎቱ ጋር ከላይ ያለውን ከላይ የምትጨምሩትን ሳልሳውን እና አታክልቶን ያበስለዋል። ለዛ ነው በሹካ መውጋት ያለባችሁ። ከዛ እዚ ጋር ምጣድ ላይ ከተፈጠፍኩት በኋላ ሶሱን ሳልሳውን እቀባዋለሁኝ። በደንብ አርጌ ዳር እስከ ዳር የማስተርፈው ነገር የለኝም። በነገራችን ላይ ሁሉንም ዳር እስከ ዳር ነው በደንብ የምቀባው፣ እንደዚህ እስከሚሆንልኝ ድረስ። ከዛ በኋላ አታክልቶቹን የከታተፍኳቸውን አስገባለሁኝ። እንቁላሉን ቅድም ቀቅ እያሳየኋችሁን እንቁላል እንደዚህ ተተለትሉትና፣ በክብ በክብ ማለት ነው ታደርጉበታላችሁ በጣም አሪፍ ነው። በነገራችን ላይ ይሄ የኢትዮጵያ አሰራር ነው ፒዛው እንቁላል የሚገባበት እንጂ ሳውዲ፣ እኔም ማስገብቻ አላቅም፣ እነሱም ሲያስገቡ አላየሁም። ምናልባት የሚገባበት ቦታ ሊኖር ይችላል። ከዛ እንቁላሉን ካደረኩኝ በኋላ ሌላዎቹን ያለኝ ቃሪያ ቃሪያው አያቃጥልም ብያችሁ ነበረ። ሽንኩርት አለኝ ሽንኩርትም አሪፍ ነው። ጣዕም ይሰጠዋል። ያሉኝ እነዚህ ናቸው። አታክልቶቹ፣ ቲማቲም እንደዛ እነዛን አስገባለሁ። ከዚህ የበለጠ ካላችሁ ደግሞ ጥቅል ጎመን ብቻ አታክልት የተባለ በሙሉ ብታስገቡበትም በጣም አሪፍ ነው። ግን ቤት ያፈራውን ያገኛችሁትን ማድረግ ትችላላችሁ። እንደኔ ማለት ነው። ያገኘሁትን ያደረግኩት ሽንኩርት፣ ቃሪያ፣ ቲማቲም፣ እንቁላል አድርጌያለሁ ቤተሰቦች ስለሚወዱ እና እንደዛ አድርጌ ሰርችላችኋለሁ፣ እላችኋለሁኝ። ሌላው ደግሞ እዚህ ያው ለኔ ሙዘሬላ አስገብቼ የምሰራውን ነው ማሳያችሁ። እዚህ ጋር ምጣዱ ላይ ነው የተፈጠፍኩት። እዛው ላይ በሹካ ወጋሁት። ከዛ ቀባሁት፣ ያለኝን ሶሱን ማለት ነው። ከዛ ደግሞ አታክልት አስተርፌ እንደዚህ እሱንም አታክልት አደረኩኝ። በደንብ ሁሉንም ያሉትን ነገሮች አደርግባችኋለሁ። እንደነገርኳችሁ ሌላ ማድረግ ትችላላችሁ እናንተ ያገኛችሁትን እዚህ ጋር ደግሞ ሙዘሬላውን አጨምርበታለሁ ማለት ነው። ያኛው በፊት የሰራሁት ለቤተሰብ ነው፣ ሙዘሬላ አይፈልጉም ብያችኋለሁኝ። ለእኔ የሰራሁትን ያው ሙዘሬላውን ላሳያችሁ ስለሆነ ፒዛውንም ይሄንኑ ነው የቀረጽኩት ማለት ነው። ያው ባታክልት ብቻውንም መስራት ይቻላል፣ እንደውም ይወዱታል። የኢትዮጵያ ሰው እንቁላል ጨምራችሁ ባታክልት ብቻ ብትሰሩላቸው ይወዱታል። እኛ ደግሞ ያው አንዳንድ ጊዜ ሙዘሬላውን ስለምንፈልግ በዚህም መንገድ መስራት ይቻላል የሚለውን ላሳያችሁ ፈልጌ ነው። እንደዚህ ሆኖ ያው ቺዙም ሙዘሬላውም እንደዚህ ይሳባል። በጣም ነው የሚሳባው። እንደውም ይሄ ትንሽ በረድ አድርጌዋለሁኝ ትኩስም ቢሆን በጣም ነው ስትቆርሱት የሚለጠጠው ማለት ነው እና በጣም አሪፍ ቺዝ ነው ላችኋለሁኝ ውዶችዬ። ይህንን ይመስላል የሰራሁት ፒዛ እንግዲህ ኢትዮጵያ በምጣድ ብትሰሩት በጣም ይበስላል። በጣም አሪፍ ጣዕም አለው። ምንም ልዩነት የለውም ወላሂ ነው ምላችሁ። እና ይሄንን ይመስላል ውዶችዬ እንደፈለጋችሁ አገራችሁ ላይ ፒዛውንም ቺዝንም መስራት ትችላላችሁ በቀላል መንገድ። ስቶቫ ያስፈልጋችሁም በምጣድ እንደምታዩት በደንብ ይመስላል። ግን ማወቅ ያለባችሁ ነገር በሰማ ምጣድ ካደረጋችሁ ከታች ብቻ ነው ወይ ያራል ወይ ይቀነብርና የላይኛውን ፓርት አያበስልላችሁም። ስለዚህ በጠፋው ምጣድ አሁን እኔ እንጀራ ከጋገርኩ በኋላ መጨረሻ ላይ እየጠፋ ምጣዱ የዛኔ ነው ጠፈጥፈው ማለት ነው ቢዛውን ከጠፈጥፍኩ በኋላ ከዛ ከላይ የሚጨመሩትን ግብአቶች ከጨመርኩኝ በኋላ በቃ ቀስ ብሎ ታችኛውን በስሎ የላይኛውን አብስሎት በራሱ ከድናችሁ ማለት ነው ቀስ ብሎ ይበስልላችኋል። እንደዛ ካልሆነ ችኩል ችኩል ከሆነ ከታች ነው የሚያረው እንጂ ከላይ ያለው ሊጥ ሊሆንባችሁ ይችላልና ማወቅ ያለባችሁ ነገር ይህን ነው እንጂ ተረጋግታችሁ ካበሰላችሁት በደንብ ይበስላል። ግን በጠፋ መሆን አለበት ማለት ነው። ከለኮሳችሁ ምጣድ በደንብ ሳታሰሙ ነው መጋገር ያለባችሁ። እንደዛ ካደረጋችሁ አሪፍ ፒዛ ይወጣላችኋ አላቸዋለ። ውዶች ይህ እንግዲህ እንደምትወዱት ተስፋ አድርጋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ እስከምንገናኝ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።